ደሳለኝ ጫኔ አሁን ሶሻል ሚዲያ ላይ በለጠን ነው የሚሰደበው። በለጠ በለጠ በለጠ ምናምን ወሎዬ ስለሆነ እና ሌላ ነገር ስላለው ነው እናውቃለን። ደሳለኝ ላይ ጫኔስ እንዲሞገስላቸው ፓርላማ ላይ አብይ ፈቅዶለት ጽፎ የሰጠውን ሕዝቡ የሚፈልገው እንዲናገር ሲናገር ጎጃሜው። ልክ እንደነ ዘመነ ካሴ ሚዲያ ስላለው አይ ደሳለኝ ታጋዩ ጀግና ነው። ግን የረሳው እንደ የአብይ አህመድን ያስቀጠለው እኮ ደሳለኝ ጫኔ ነው። አሜሪካ አገር መጥቶ የአማራ ኮንቬንሽን ብሎ አቋቁሞ ሄደ። አንተ እድፋም አማራ አፈሩም ብለው ደሳለኝ ጫኔ ይባላል። ጥርሱን የነቀለ ባዕድን ነው። ዛሬ ተጣልተው መጡ። ሌቦች ነበር። የከርከም ቃሮ ላይ ጎንደር ህዝብ በውሃ ተጥለቅልቆ ልጆቻቸውን ዛፍ ላይ ይዘው ሲያድሩ ደስ ያለ ጫኔና እኮ አብኖች በሙሉ የቴክሳስን አገር በቻርተር አውሮፕላን ተከራይተው በአማራ ማህበር በሚባል ገዱ ባደራጀው ማህበር የዳላስ ማህበር፣ የላስ ቬጋስ ማህበር፣ የካሊፎርኒያ፣ የዲሲ እየተባለ ገንዘብ እየተዋጣላቸው ሱፍ፣ አንድ አይነት ሱፍ ግጥም አድርገው ቁርጥ እየበሉ የቴክሳስን ብፌ፣ ኧረ ምን ልበለህ ባርቢኪው፣ እኔ አይቻቸዋል። ባርቢኪው እንዲህ እየተቆረጠ እየበሉ አማራ ግን ውሃ ወሮት በድርቅ ሆኖ በጥይት ይቆላል። እነዚህ ናቸው አብኖች። አሁን ተጣልተዋል። ሲዘርፉ ከርሞ ሲጣሉ ይሄኛው መቶ ሀምሳ ሺህ ዶላር ይበልትሃል አለ መቶ ሀምሳ ሺህ ዶላር አለ በሚሊዮን ዳላር ነው የዘረፋቸው። አብን እኮ ዘጠና ፐርሰንት የጎጃም ድርጅት ነው። ጠዋሂርና የሱፍና ማን ነው የምትለው ስላለ ነው እንዴ በለጠ። ዘጠና ፐርሰንት እኮ የጎጃም ሰዎች ናቸው። ተመልከቱ፣ አማራ እንዲህ ሰወረቡ ጥፍ ነው ያለ። በቃ ቤት እንደሄደም እስካሁን ያኔ ራሱ አላገኘ ነው። ቀበቴ ምን ማለት ነው? ይሄ አሻራ ሰጠው። አሻራም ከሰጠው በኋላ የተወሰነ ጊዜ ቆየ ወይ? ምን ለምን ምን ተፈልጎ ነገር ተለተሉኝ የምትለውን እዚህ ጋናት ላይ ከተፈረከሰች ፊልም ነው እንደ እኔ ያስመዘገብኩት ስድስት ሰዎች አሉ። ካሰው ምንድን ነው ይሄ አማራን ያጋጠመው ትግል ምን እንደሆን ታውቃላችሁ? የእብድ የሴት አዳሪ የለማኝ መሰብሰቢያ ሁኗል። እኔ ከየት እንደሚያመጡብን አላቅም። ሁሉም ብሔረሰብ ቆሻሻውን እያመጣ አማራን የሚጥለው በጣም ያሳዝናል። ለዚህ ነው ሶሻል ሚዲያ ላይ የምትመለከቷቸውን አማራዎች መጠንቀቅ አለባቸው። አማራ መሆናቸውን የምትለዩባቸው አንድ ሶስት አራት ነገሮች አሉ። በመጀመሪያ አማራ አይለምንም፣ ለማኝ አይደለም፣ ልመና አይወድም። ሁለተኛ ሁለተኛ አማራ ተሳዳቢ አይደለም፣ ተሳዳቢ አይደለም፣ እናትን አይሳደብም። ሶስተኛ ሶስተኛ ቆይ ቆይ፣ ለሚ ለጨርሰው አታስኩኝ። ሶስተኛ የአማራ ሴት ጡጧን ዘርግፋ። ስለ ብርቱካን ያልተነገሩ ታሪኮች ምን ተፈልጎ ፊልም ነው እንዴ? እኔ ያስመዘገብኩት ስድስት ሰው ብቻ ነው። ካሰው ምንድን ነው ይሄ? በጫካ ውስጥ እያለች ለመደፈሯን በስልክ አገናኝ እዛ አካባቢ ደውዪላት፣ ገንዘቡን አቀበልኩት። መሳይ ወደ ቀልብ ተመለስ የአዲስ አበባን እያፈረሰ ከለራችንን እያጠፋ ምን ነበር ከለራችን ቆይ ከለራችን እየጠፋል ምንድን ነው ከለር ነበር የአዲስ አበባ ልጆች፣ እኔ ምንም አላቅም። ምንድነው የአዲስ አበባ ከለራችን ምንድን ነው? ቆይ ከለራችን የአዲስ አበባ ልጅ ጠፍቶ ይላል። ይሄ የአዲስ አበባ ከለር ይሄ ነው። ግን አዲስ አበባ የሰማኒያ ብሄር ብሄረሰቦች ሀገር መቀመጫ ነች። አልፎ ተርፎም የአፍሪካ መቀመጫ ነች። አፍሪካኖች ባለቤት ነው ያሉ አፍሪካ። ምክንያቱም አዋ ኦኤዩ መሬቱ ያላቸው እዛ ነው ሰው ኢትዮጵያ ኖሪ አለም የአፍሪካ መሪ አለች። አዲስ አበባ ማቆይ ነው። የትኛው ከለላችን ነው የጠፋው? ከለላችን ተዘርጓል። የጥላቻ ጥግ ጦርነት ቢከፈት ከማን ጋር ነው የምትሆኑት? ኤርትራ ጋር ሆነን አለም ፋኖ የራሱን ኃይል ይዞ ሄደው አጋጣሚውን ተጠቅመው አዲስ አበባ መግባት የአልጋነሽን ጠባሳ ያየ በሳት አይጫወትም የሚባል ተረታለ። በጣም ነው የምታስቁኝ እና እኔ ግን አንተ ሰውዬ ማለት ነው ይሄን የሚያክል ይሄን የሚያክል ሀባብ የሚያክል ጭንቅላት ይዘ ለማሰቢያ ምንም አትጠቀመው። ማለት ለምን እንደምትጠቀመው ምን ምን ሰዓት ነው የሚያገለግልህ? በብዛት የምትጠቀምበትን ሰዓት ማወቅ እንፈልጋለን። የመጀመሪያው አህያ የምታየው ነገር ሁሉ ሳር ነው ይመስላት፣ አረንጓዴ ነው ይመስላት። እና እናንተ በሚመስላችሁ ሁሉም ህዝብ ኢትዮጵያዊ፣ ሁሉም ወታደሩ፣ ምኑ ምኑ ምኑም ኢትዮጵያዊ ጠቅላላ የሚመስላችሁ በአንድ ሀገር ከሃዲ ሀገሩን አሳልፎ የሚሰጥ ምናምን ነው ይመስላችሁ። እና ለዛ ነው የሀያ ባህሪ ነው ይሄ፣ የሀያ ባህሪው ነው እዚህ ጋ እዚህ ከንፈራችሁ አካባቢ የቀረ ነጭ ነጭ ነው እንጂ ሀያ ነው ባህሪያችሁ። እና በጣም የምታስቁኝ አሁን በዚህ ደረጃ እንደው ማለት ጠቅላይ ሚኒስትር አብይ አህመድ በፍቅርም ፍቅር ይችላል፣ በፀብም ፀብ ይችላል። በጣም የምትዘነጉት ነገር በብልጠትም ብልጠት ይችላል። አንተ አሁን ፖለቲካ በጨራሽ እንደማችሉ ሰው የሚያደርገውን ነገ ከኤርትራ ጋር ጦርነት ቢጀመር እኛ እንገባለን፣ እሺ ምናምን ፖለቲካ ይሰራል። በቃ ምንደ ዋጠጣ ጅልም ያድጋል። እውነቱን እኮ ነው። ጤና ስልን እንደምን ዋላችሁ፣ እንደምን አረፈላችሁ። ጀግናው ጀኔራል ተፈራ ማሞ አንድ ቃል ሲተነፍስ ሁሉም ሽብር ገባ። እውነት ይመነምናል እንጂ አይቆረጥም። ጀግናው ለአርባ አመት በሞያው የሰራው ጀብድነትና ወያኔ አሽቀንጥሮ አማራ ክልል የኦነግ ሰራዊት ስልታዊ ማፈግፈግ ብሎ ሲያስፈገፍግ አንገቱን የሚያስደፋ ህወሀትን የሰራው ጀብድነት በምንም ተአምር ልንረሳው አንችልም። ኢትዮጵያ ውስጥ ለወደፊቱ ፋኖ ስልጣን በሚይዝበት ጊዜ የኢትዮጵያ ብሔር ብሔረሰቦችን ልንጨርሳቸው አንችልም። በፍቅር በአንድነት እንመራቸዋለን ነው። ፋኖ ድል፣ ፋኖ ያሸናል።